ሞሐመድ ከዓለም ነዋሪዎች መካከል ወደ 300 ሚሊዮን የሚሆነው የሞሐመድ ሃይማኖት ተከታዮች ናቸው። ስለዚህ ለሞሐመድ ትልቅ ሰውነት ሌላ ማብራሪያ ያስፈልገው። የሕይወት ዘመኑ በእርግጥ ሊታወስ የሚገባው ነው። ወደ 60 ዓመታት በሆነው ዕድሜ ውስጥ በሰው ልጅ ኑሮ ላይ ሊደርሱ የሚችሉ ነገሮች ሁሉ የደረሱበት ይመስላል። ከድህነት እስከ ከፍተኛ ሀብት ከሙከራ ለመሳካት እስከ ከፍተኛ ድል፣ ከወዳጅ የለሽነት እስካልተወሰነ ኃይል፣ ከመሰደድና ከመጨቆን እስከ ንጉሣዊ ሥልጣን በነዚህ ዓመታት ሁሉ ደርሷል። በመንፈስ አነሳሽነት በምስራቃዊ ክፍለ ዓለም በፍጹም ድንቁርናና የመንፈስ ውድቀት አዘቅት ሰጥመው በነበሩ የሰው ዘሮች መካከል የሃይማኖታዊ ኑሮ እንዲመሠረት አደረገ። እንደ አውሮፓውያን አቆጣጠር በ690 ዓ.ም ተመረተና በ642 ዓ.ም ተመረተ መካከል ባለው ጊዜ ውስጥ ከቅንና ከታማኝ ልቡ የእምነት ብርሃን ብልጭ ብሎ በማንኛውም ጊዜ ለዓለም ታሪክ ልዩ መልክ ከጨመሩት ኃያላን እንቅስቃሴዎች አንዱ የሆነው እንቅስቃሴ አወጀ። አላሁ አክበር ላኢላሃ ኢለላህ ሙሐመድ ረሱልላህ እግዚአብሔር በታላቅነት ከሁሉ ይበልጣል። ከአንዱ እውነተኛ እግዚአብሔር በስተቀር ሌላ አምላክ የለም። ሞሀመድ የእግዚአብሔር መልእክተኛ ነው። በየመስጊዶች ሚናሬቶች ከነዚህ ቃላት ጋር የሚሰማው ጩኸት ለብዙ መቶ ዓመታት ሲያስተጋባ ኑሯል። በእነዚህ ቃላት የእግዚአብሔር ክብርና ታላቅነት ከ1300 ዓመታት በላይ ለሆነ ጊዜያት እየተጋነኑ ተመስግነዋል። በእነዚህ ቃላት በየዕለቱ በሚሰማው የሰው ካታና ውጣውረድ መካከል የእረፍት ጊዜ ሲነገርና የሰማያዊው አስተዋሽ ስም ሲጠራ ኖሯል። ይህ ምስራቃዊውን ዓለም ያነቃና ያነጻ ወደ 20 ዓመታት ገደማ በሚሆነው ጊዜ ውስጥ በአረቢያ በታሪክ የታወቀውና እጅግ ታላቅ የሆነውን የሃይማኖት ለውጥ ያመጣው ሰው ምን አይነት ሰው ነበር ብለን እንጠይቅ። መሐመድ ከጌታ ልደት በኋላ እንደ አውሮፓ አቆጣጠር በ570 ዓ ምህረት ውስጥ ወይም በዚያው ገደማ ተወለደ። ዘሩም ከአረቢያ መኳንንት ወገን ነበር። ቤተሰቡ የቁሬሽ ነገድ ወገን ሲሆን የዘር ሐረጉ እስከ እስማኤልና አብርሃም ወደ ኋላ ይቈጠራል። እስላሞች ከአባ በአብርሃም የተሠራ ነው ብለው ያምናሉ። ስለዚህ ምንም እንኳ መካ በዚያ ጊዜ እጅግ አስከፊ የሆነ የጣዖት አምልኮ የተዋጠች ብትሆንም መሐመድ ከመወለዱ ጀምሮ የታወቀ ሃይማኖታዊ አምልኮ ባለው አካባቢ ይኖር ነበር። የአብዱል ሙጣሊብ ልጅ ሆኖ አባቱ አብዱላህ ሙሐመድ ከመወለዱ በፊት ሞተ። ከጥቂት ዓመታት በኋላ እናቱ አሚና ሞተች። ስለዚህ ሙሐመድ በስድስት ዓመቱ እናቱንም አባቱንም ያጣ የሙት ልጅ ሆኖ በዓለም ላይ ብቻውን ቀረ። ከዚያ በኋላ ሙሐመድን አያቱ አብዱል ሙጣሊብ ወስዶ ያሳድገው ጀመር። ግን ከሁለት ዓመት በኋላ አያቱ ሞተበት። ከዚህ በኋላ ደግሞ ሙሐመድ ወደ አጎቱ ወደ አቡ ጣሊብ ተላለፈ። አቡ ጣሊብ በቆንጆ ወጣት ላይ ከፍ ያለ የተዛምዶ ፍቅር አደረበት። በጎኑ አስቀምጦ ያበላው፣ በአልጋው ላይ ያሰኘው፣ በሚጓዝበት ሁሉ ይዞት ይጓዝ ነበር። ከዚህ በኋላ በትንሹ ወጣት በሙሐመድና በአጎቱ በአቡ ጣሊብ መካከል ያለው የጋራ ፍቅር ምን ያህል ጥልቅ እንደሆነ የሚገለጽበት አጋጣሚ ጊዜ መጣ። አቡ ጣሊብ ወደ ሶሪያ የረጅም ጉዞ ሊያደርግ በመዘጋጀት ላይ ነበር። በዚያ ጊዜ የ12 ዓመት ልጅ የነበረው ሙሐመድ በዚህ ደግ አጎቱ ያን ለሚያህል ረጅም ጊዜ የሚለየውን ጉዞ ሲያስብ ታላቅ የጭንቀት ስቃይ ደረሰበት። አቡ ጣሊብ ይህንን ሲያይ ሙሐመድን ወደ ሶሪያ ከሱ ጋር አብሮት ለመውሰድ ወሰነ። ብዙ ወራት የፈጀው ይህ ረጅም ጉዞ ለሙሐመድ ስለ መጪው ዓለም የተሰማውን የመጀመሪያ ስሜት ፈጠረለት። እንዲሁም ከልዩ ልዩ ዘሮችና ልዩ ልዩ እምነት ከሚከተሉ ሰዎች ጋር ሳያገናኙ አልቀረም። ከሀገሮች ስለሚሆነው ጉዳይ ስሜት የፈጠረለት ሌላ አጋጣሚ ነገር ደግሞ በዚያው በወጣትነት ዘመኑ አጋጥሞታል። የመካ ሸለቆዎችና የአካባቢው ሀገር በሃይማኖት መደፋፈር ምክንያት በተነሳ ጦርነት ውስጥ ገብተው ነበር። ጦርነቱ የተነሳው አካዝ በሚባል ቦታ በሚደረግ ዓመታዊ ስብሰባ ቁረይሽና ቢኒ ሐዋዚን በሚባሉ ሁለት የአረብ ነገዶች ነበር። መሐመድ የቁረይሽ ወገን ከሆኑት አጎቶቹ ጋር ነበር፣ ግን በጠብ ውስጥ የነበረው ትክክለኛ ተካፋይነት ከጠላት በኩል ተወርውሮ የሚወድቁ ቀስቶችን እየለቀመ ለአጎቶቹ በመስጠት ብቻ የተወሰነ ይመስላል። መሐመድ ከወጣትነቱ ዘመን አንዱን ክፍል ዳዊት በጥንት ጊዜ እንዳደረገው የመካን ፍየሎች በአካባቢው ባሉ ሸለቆዎችና ኮረብታዎች እያሰማራ ሲጠብቅ አሳልፏል። ግን ምንም ዓይነት ሥራ፣ ምንም ዓይነት ተግባር፣ ምንም ዓይነት ውጥን ይሁን ዕጣው የጣለለትን ግዴታ ሁሉ ክብር በሚገባው ቅንነትና ታማኝነት ያከናውን ስለነበር ነበር ማንም ሰው የተስማማበትን አልአሚን ታማኙ የሚባለውን የቅጽል ስም ሊያገኝ ይችሏል። እንዲሁም በየትም ቦታ የተገኙ የታሪክ መረጃዎችን ሁሉ መሐመድ በወጣትነቱ ጊዜ የተለያየ ትህትናና ንጹሕነት እንደነበረው አረጋግጠዋል። በመካና በመላው አረቢያ ያን የመሰለ የመንፈስ ውድቀት በሰፈነበት ጊዜ እንዲህ ያለ የመሐመድ ከፍተኛ ምግባር ሲታይ ይበልጡኑ ጎልቶና ተለይቶ ያበራል የተጣራ አእምሮና ብዙ ነገሮችን ጠልቆና ዘልቆ የመረዳት ስሜትን በተፈጥሮ የተሰጠው ጭምትና አሳብ የሆነው መሐመድ ብዙ ጊዜ ከገዛ ራሱ ህሊና ጋር ይኖር ነበር ለሀብት ስግብግብ አልነበረም በአቡ ጣሊብ ቤት ያሳለፈው ቀጥ ያለና ገለልተኛ የሆነ ኑሮ ለዚህ ባህሪው በጣም የተስማማ ይመስላል። ይሁን እንጂ አቡ ጣሊብ ሀብታም ሰው ነበር። ስለዚህ አቡ ጣሊብ መሐመድ የታወቀችውን የኩሬሽ ወይዘሮ የከድጃን ግመሎች ይዞ ወደ ሶሪያ ለንግድ በመሄድ ለራሱ ኑሮ የሚያስፈልገውን ነገር እንዲያፈራ መከረው። መሐመድ በሐሳቡ ተስማምተው በራሱ ቁጥጥርና መሪነት ሥራ የንግድ ጉዞ ተከናወነ። የጉዞውን ውጤት እጅግ ጠቃሚ በመሆኑ ከድጃ በጣም ደስ አላት። ከዚህም በላይ በዚህ ጊዜ የአርባ ዓመት ሴት የነበረችው ቆንጆዋ ወይዘሮ ከድጃ በሙሐመድ ታላቅ ቁም ነገረኝነትና የሰውነት ማራኪነት ከፍተኛ ስሜት ስለተፈጠረባት ከጥቂት ጊዜ በኋላ እንደ አውሮፓ አቆጣጠር በ595 ዓ ም የጋብቻው ሥነ ሥርዓት ተከበረ። መሐመድ በዚያ ጊዜ ገና የ25 ዓመት ወጣት ነበር። ምንም እንኳ መሐመድ በ15 ዓመት ከገድጃ የሚያንስ ቢሆንም ጋብቻው ደስታና መልካም እድል የተከተለው ጋብቻ ሆኗል። የደስታቸውም ዋና ምክንያት በልጆች ከመጽናናት ይልቅ አንዱ ሌላውን በማክበርና በመውደድ ላይ የተመሠረተ ነበር። ምንም እንኳ ከዚህ ጋብቻ ሁለት ወንዶችና አራት ሴቶች ልጆች ቢወለዱ በኋላ አሊ ካገባት ከፋጡማ በቀር ሁሉም መሐመድ በሕይወቱ ባለ ዘመን ሙተዋል። ምንም እንኳ ብዙ ሚስቶች ማግባት ቋሚ ደንብ በነበረበት አገር ቢኖርና እሱም በሙሉ ሰውነት ጊዜው ላይ ቢሆን ከድጃ በ65 ዓመቷ እስከሞተችበት ጊዜ ድረስ ለዚያች ልቧ ለማያመነታ ታማኝ ጓደኛና ተወዳጅ ሚስት ለሆነች ወይዘሮ ለከድጃ ፍጹም ታማኟ ነበር። መሐመድ በዚያን ጊዜ የ50 ዓመት ሰው ነበር። ከከድጃ ሞት በኋላ መሐመድ በመካ ሶዳ የምትባል ሴት አገባ። ቆይቶም በመዲና የታማኝ ተከታዩን የአቡበከርን ልጅ አይሻን አገባ። እንደ አውሮፓ አቆጣጠር በ605 ዓመተ ምህረት መሐመድ ከድጃን ካገባ ከጥቂት ዓመታት በኋላ የመካን የተቀደሰ ሴት ከአባል እንደገና መስራት አስፈለገ። የሚያስፈልገውን ነገር ሁሉ በኅብረት በማዋጣት ቁሬሾች ሥራውን አከናወኑት። ሥራው ከፍጻሜ ከመድረሱ በፊት አኩሪያቸው የሆነው የተቀደሰውን ጥቁር ድንጋይ በግድግዳው ላይ የመስቀል ዕድል ለኔ ወገን ይሁን፣ ለኔ ወገን ይሁን በሚል ምክንያት ከፍተኛ ጭቅጭቅ ተፈጠረ። እጅግ የሚያስመካቸውን ይህን ተግባር በራሳቸው ወገን ለማድረግም የተለያዩ የቁርሽ ነገድ ዘር የሆኑ ቤተሰቦች ተፎካከሩ። ጠቡ በተጋጋለበት ጊዜ የዚያን ጊዜ የሰባ አምስት ዓመት ሰው የነበረው መሐመድ ወደ ሸንጎ ስለገባ አስታራቂ ፈራጅ እንዲሁን ተመረጠ። በዚህ ጊዜ መጎናጸፊያውን ከትከሻው አወርዶ በመሬት ላይ ዘረጋና የተቀደሰውን ድንጋይ ከዚያ ላይ ካደረገ በኋላ አራቱ ተፎካካሪ ወገኖች የመጎናጸፊያውን አራት ጠርሶች ይዘው እንዲያነሱት ነገራቸው። እንዳለው አድርገው ድንጋዩን በመጎናጸፊያ ይዘው ካነሱት በኋላ መሐመድ በእጁ እያመላከተ ድንጋዩ በካዕባ ግድግዳ ላይ ባለው ቦታ ተቀመጠ። በዚህ ሁኔታ ሁሉም ወገድ ክብሩን ተካፍሎ ሰላም ተመሠረተ። በተፈጠረው ጥልቅ የሆነ የሃይማኖት ስሜት የነበረው መሐመድ ከመካ ሦስት ምዕራፍ ያለ ርቆ ከሚገኘው የሂራ ተራራ ስር ባለ አንድ ዋሻ ውስጥ እየሄደ ለብዙ ቀኖች እየጸለየ ሱባኤ ያደርግ ነበር። ይህን ከሚያደርግባቸው ጊዜያት በአንደኛው ዓለምን ወደ ጎን ትቶ ባለበት ጊዜ አንድ ታላቅ ጥሪ ደረሰው። ይህም ጥሪ እጅግ አስከፊ የነበረውን የጣዖት አምልኮ ከአረቢያ ደምስሶ በአንዱ እውነተኛና እሱ ብቻ በሆነው በሃያሉ በመሐሪው የመጀመሪያው የመጨረሻው እሱ በሆነው አምላክ ማመን የሆነውን የአብርሃምን ሃይማኖት በምሥራቃዊ ክፍለ ዓለም እንደገና እንዲያበራ ያደረገ ታላቅ ጥሪ ነበር። ሞሀመድ በመጀመሪያ ጊዜ ይህን ጥሪ የሰማው በፍርሃትና በመንቀጥቀጥ ነበር። በኋላ ግን እምነቱ ሁሉ በእግዚአብሔር ላይ ጥሎ የእግዚአብሔርን አንድነት ለማወጅ፣ የጣዖታትን አምልኮ ለመደምሰስ፣ እግዚአብሔርን ለማምለክና የሰው ዘር ለማገልገል ጥሪውን ተቀበለ። ሃይማኖቱንና በጎ ምግባርን ለእግዚአብሔር መታዘዝን፣ ለሰው ዘር ሁሉ የወንድማማችነት ተግባርን ለማሳየት ጥሪውን ተቀበለ። ነገር ግን በሙሐመድ ፊት የቀረበው ሥራ ማንም ሰው ሊያደርገው ከሚችለው በላይ ወደ መሆን የተጠጋ ነበር። የራሱ ወገኖቹ የሆኑት ቁሬሾች በመካ ውስጥ ለነበረው አስከፊ የጣዖት አምልኮ ዋነኞቹ ደጋፊዎችና ኃላፊዎች ነበሩ። በዚህ ጊዜ በመካ ይመለኩ የነበሩ ጣዖቶች በቁጥር እስከ 365 ይደርሱ እንደነበር ይነገራል። ሙሐመድ መንገላታት፣ በድንጋይ መወገር መሰደብና ከነጭራሹም ለሕይወቱ ለህይወቱ አደገኛ የሆነ ፍጹም የከረረ ተቃውሞ ቢያጋጥመውም በዚህ ሁሉ ነገር ሳይገታ የጣዖታት አምልኮን በግልጽ ይቃወም የዘል ዓለማዊውን አንድ ፈጣሪ የሰው ዘር በሙሉ የመኖር ሁሉ መገኛና ረዳት የሆነውን የአንድ አምላክ መሃሪነት፣ ገናናነት፣ ሀያልና ቀጭነት፣ እውቀትና ይቅርባይነት ማወጁን ቀጠለ። የሃይማኖቱ ተከታዮች የተገኙት ቀስ በቀስ ነበር። ከነሱ መካከል የመጀመሪያዋ ታማኛ ሚስቱ ከድጃ ነበረች። እንዲሁም ከሌሎች የመጀመሪያዎቹ ተከታዮቹ ተቀዳሚዎቹ ሶስት ሰዎች በመካ በነበሩ ጓደኞቹ መካከል ስለ ትክክለኛ አስተያየቱና ጨዋነቱ ታላቅ መከበር አትርፎ የነበረው አቡበከር፣ ወጣቱ የመሐመድ አጎት ልጅ አሊና ዘይድ የሚባለው ነፃ የወጣ ባህሪያ ነበሩ። መሐመድ የነቢይነት መልእክቱን ከጀመረ በኋላ በሚቀጥሉት ሶስት ወይም አራት ዓመታት መጨረሻ ላይ የአዲሱ እምነት ተከታዮች ምናልባት አርባ ደርሰው ነበር። ከዚያ በኋላ የተቃዋሚዎች የማሳደድ ተግባር እጅግ ከመረረ ደረጃ ላይ ስለደረሰ እንደ አውሮፓውያን አቆጣጠር በ615 ዓ ም በዚያ ጊዜም እስላሞች እየተባሉ ይጠሩ የነበሩት እነዚህ የሞሀመድ ተከታዮች ወደ ኢትዮጵያ መሸሽ አስፈላጊያቸው ሆኖ አገኙት። በኢትዮጵያም ለስደተኞች ደግነት ያለው መልካም አቀባበል ተደረገላቸው። ነገር ግን አሁንም የቁሬሾች አሳዳጅነት ይብስኑ እየተጋጋለ ስለሄደ ሌሎች የሙሐመድ ተከታዮችም ከመካ ሸሽተው በደግነት እየተቀበለ ወደ አስጠጋቸው ወደ ኢትዮጵያ ንጉሥ መጥተው ተጠጉ። ሙሐመድ ግን የማዕት ስድብና እርግማን መከመሪያ ዓላማ ሆኖ በመካ ቆየ። ቁሬሾች ታላቅ ተደማጭነት ያለው አጎቱ አቡ ጣሊብ ሙሐመድን አጋልጦ እንዲትሆ ለማድረግ ሞከሩ። አቡ ጣሊብ ግን ለሙሐመድ በነበረው ፍቅር እንደ ጸና ከምንም ነገር መሐመድን እየጠበቀ መኖሩን ቀጠለ። ከዚህ በኋላ ቁሪሾች በመሐመድና ሐሽማይቶች በሚባሉ ቤተሰቦቹ ላይ ሕገወጦች ተብለው ከማኅበራዊ ኑሮ የሚለዩበትን ደንብ አወጡባቸው። ይህ ጭቆናም ከሁለት እስከ ሦስት ዓመታት ለሚሆን ጊዜ ጸንቶ ስለቆየ መሐመድና ቤተሰቡ ከማኅበራዊ ኑሮ ከሚገኝ ነገር ሁሉ ተገልለው በብቸኝነት ሲሰቃዩ ለመኖር ተገደዱ። እንደ ኤውሮፓውያን አቆጣጠር በ619 ዓ.ም ጭቆ ነው ተወገደላቸው። ነገር ግን በዚያው ዓመት ታማኛ ሚስቱ ከድጃ ስለሞተች መራራ የሆነ ሐዘንና ጉዳት ደረሰበት። እንዲሁም በተከታዮቹ ዓመት ታላቁ ተከላካይ የነበረው አጎቱ አቡጣሊብ ሞተበት። በዚህ ጊዜ ለነቢዩ መሐመድ በመካ መኖር እጅግ አሳሳቢና አደገኛ ሆነ። ተከታዮቹ ምንም እንኳ ፍጹም ታማኞቹ ቢሆኑ ተቃዋሚያቸው ከሆነው ታላቅ ሰራዊት ጋር ሲነጻጸሩ እጅግ ጥቂቶች የነበሩ ከመሆናቸው በላይ ከእነሱም መካከል የሚበዙቱ ወደ ኢትዮጵያ እንደተሰደዱ በዚሁ ይኖሩ ነበር። መሐመድ የጠላቶቹ ተጋፊነት ስለበረታበት ጠኢፍ ወደምትባል ከመካ በስተ ምስራቅ ስድሳ ወይም ሰባ ምዕራፎች ርቃ ወደምትገኝ የታወቀች ከተማ ሄዶ በዚያ ለመቀመጥ ሞከረ። ነገር ግን በዚያ የቆየው አቀባበል መሰደብ፣ መረገምና በድንጋይ መደብደብ ነበር። ከሁለት የእግር ዘንጎቹ ደም እየፈሰሰ በጣዖት አምልኮ ከተበከለችውና በአጉል እምነቷ ከደቀቀችው ከተማ መሸሽ ግድ ሆነበት። ምንም እንኳ ሁኔታው እንደዚህ የጨለመ ቢሆን ለነብዩ መሐመድ ሳያቋርጥ እስልምናን ለአንዱ እውነተኛ አምላክ ፈቃድ ብቻ መታዘዝን፣ ማለትም የአብርሃምን ሃይማኖትን መስበክ ያለ ፍሬ ይቀራ አልነበረም። ከመዲና ወደ መካ ሃይማኖታዊ ጉዞ ካደረጉ ሰዎች መካከል ብዙዎች የመሐመድን ሃይማኖት ተቀብለው ነበር። እንደ አውሮፓ አቆጣጠር በ681 ዓ.ም ተመረጥ። እነዚህ ሰዎች የመጀመሪያውን የአቃባ ቃል ኪዳን ገብተው ነበር። ቃል ኪዳኑ ከአንዱ እውነተኛ አምላክ በቀር ሌላ አምላክ አናመልክም፣ አንሰርቅም፣ አናመነዝርም፣ ልጆቻችንን አንገድልም። በዚያ ዘመን ወላጆች ህፃናት ልጆቻቸውን በተለይም ሴቶችን አውቀው የመግደል ልማድ ነበራቸው። በሐሰት ሰዎችን አንከስም ትክክለኛ በሆነው ነገር ሁሉ ነቢዩን አንታዘዝም አንልም። ከዚህም በኋላ በመዲና ሰባ ሦስት ወንዶችና ሁለት ሴቶች ሁለተኛውን የአቃባ ቃል ኪዳን በመግባት ለመሐመድ ታማኝነታቸውን ስላረጋገጡ ሌላ ታላቅ ድል ተከተለ። በዚህ ጊዜ እስላሞች የአሳዳጆች ከተማ ከሆነችው ከመካ በመልካም ሁኔታ ወደምትቀበላቸው ወደ መዲና በጥቂት በጥቂቱ እየተከፈሉ መጓዝ ቀጠሉ። ነገር ግን ነቢዩ መሐመድ ከሁለቱ ተከታዮቻቸው ከአቡበከርና ከአሊ ጋር ብቻ በመካ ቀረ። በዚህ ጊዜ ቁሬሾች መሐመድን ጨርሶ ለማጥፋት ስለወሰኑ ከቤቱ ሲወጣ በቀጥታ ለመግደል የጦር መሣሪያ በያዙ ሰዎች ቤቱን አስከበቡ። ይሁን እንጂ ለመሐመድ ቀደም ብሎ የተዶለተለትን ሴራ የሚገልጽ ዜና ደርሶ ስለነበር ጨለማ ለብሶ ከአቡበከር ጋር አመለጠ። ከዚያም ስውር ወደሚባል ከመካ ሶስት ምዕራፍ ርቆ ወደሚገኙ ዋሻ ሄዶ ተደበቀ። በበነጋው ቁሪሾች ሐሳባቸው መሰናከሉን ስለተረዱ መሐመድን በጥብቅ መፈለግ ጀመሩ። ግን መሐመድ በሦስተኛው ሌሊት የተጠጋበትን ዋሻ ለቆ ወደ መዲና ስለሸሸ ሙከራቸው ፍሬ ቢስ ሆነ። ይህ ቀን ሂጅራ ወይም ሽሽት በመባል የሚታወቅ ሲሆን የእስላሞች የዘመን አቆጣጠር የሚጀምረው በዚህ ነው። በዚህ ጊዜ መዲና የእስላም ከተማ ሆነች መሐመድ በዚያ መልካም አቀባበል ተደረገለት እስላሞች በከተማ ተስፋፍተው መቀመጥ እንዲችሉ በእስልምና ታሪክ የመጀመሪያ የሆነው መስጊድ ከታላቅ የደስታ ስሜት ጋር በዚያ ሠሩ ነገር ግን የእስላሞች ከመካ ወጥቶ መሄድ ብቻ ቁሪሾችን አላጠገባቸውም ነበር ቁሪሾች እስላሞችን ጨርሶ ለመደምሰስ የመጨረሻ ሙከራቸውን ለማድረግ የወሰኑ ይመስላል ከዚያ በኋላ በቀጠሉት ዐሥር ዓመታት መካ በነበሩ ጣዖት አምላኪዎችና መዲና በነበሩ እስላሞች መካከል ያላቋረጠ ጦርነትና ጥላቻ ተመስርቶ ሲካሄድ ቆየ። ከሙሐመድ ሽሽት በኋላ በሁለተኛው ዓመት ቆሪሾች በሺህ የሚቆጠሩ ጠንካራ ወታደሮችን ወደ መዲና አዘመቱ። በዚህ ዘመቻ የተቀሰቀሱ 315 ብቻ የነበሩ የእስላም ተከታዮች ከተማቸውን ትተው ወደ እነሱ የሚገሰግሰውን ሰራዊት ለመግጠም ሄዱ። ከመዲና 30 ምዕራፎች ከመካ 220 ምዕራፎች ርቃ በምትገኘው በድር በምትባል ቦታ ላይ በጣም ከባድ ጦርነት ተደረገ። በሁለቱም ተቃራኒ ክፍሎች በኩል ያለውን አጥፍቼ ልጥፋ የሚል የተስፋ መቁረጥ ቆራጥነትና የእስላሞችን ሦስት ለአንድ ከሚበልጣቸው ሰራዊት ጋር ለመዋጋት መሰለፍ በማየት መሐመድ ከፍተኛ ስጋትና ሐሳብ ተፈጠረበት። ስለዚህ ከአቡበከር ጋር ወደ አንድ ጎጆ ገለል ብሎ ልባይ ጸሎት አደረገ። ከዚያ በኋላ ጦርነቱ ተጀመረና ሲዋጉ ጣዖት አምላኪዎቹ የመካ ተዋጊዎች ብዙ ሰዎች ሙተውባቸው ድል ሆኑ። ብዙ የታወቁ የቁሬሽ አባላት በጦርነቱ መካከል ተገደሉ። የበድር ድል እስላሞቹን አደፋፈራቸው። ቁሬሾች ግን በተከታዩ ዓመት ይበልጥ የጠነከረና የመረረ ውጊያ ለማድረግ ለዝግጅት ወደ መካሸሹ በተከታዩ ዓመት ሶስት ሺህ ገደማ ጠንካራ ተዋጊዎች ሆነው ወደ መዲና ተጉዘውና ኡሁድ ከምትባለው ከመዲና ሶስት ምዕራፍ ረቃ ከምትገኙ ቦታ ደረሱ። ሙሐመድ የመጡበትን ጠላቶች ለመመለስ የእስላሞች ጦር መሪ ሆኖ ከመዲና ወደ ኡሁዱ ተጓዘ። ግን አሁንም የመሐመድ ጦር ኃይል አንድ ለሶስት ከሚሆን ኃይል ጋር የመጋፈጥ እድል አጋጠሙ። እንዲያውም እስላሞችን ያጋጠማቸው መጥፎ እድል ይብሱን መጥፎ ለማድረግ ከመካ የመጡ ጠላቶች ተቃርበው በሚታዩበት ጊዜ አብዱላህ ኢብን ኡበይ የተባለው የሙሐመድ ተከታይ ከሦስት መቶ ተከታዮቹ ጋር ሙሐመድን ከዳው። ስለዚህ የሙሐመድ ተከታዮች የሆኑ ወታደሮች ወደ ሰባት መቶ ዝቅ አለ። ጦርነቱ እጅግ አሰቃቂ ነበር። የድሉም አዝማሚያ በጊዜው ወደ ሁለቱም በኩል እያደላታየ። ታየ። በኋላም በእስላሞቹ በኩል ብዙ ሰዎች ስለሞቱባቸው እስላሞቹ ለማፈግፈግ ተገደዱ። ነገር ግን ያሳዩት ከፍተኛ ተጋድሎ የመካመሪያዎችን እንዳይከታተሉ ስላስጠነቀቃቸው ተከታትለው ለማጥቃት ልብ አላገኙ። ስለዚህ በገጠማቸው ድል ወደፊት ለመግፋት ሳይፈልጉ ጦራቸውን ከውጊያው ወደኋላ እንዲመለስ አደረጉ። እዚህ ላይ መሐመድ ሁለት ጊዜ የተዋጋው እስላሞቹን ከገጸ ምድር ለመደምሰስ ከበጡ ወራሪዎች ለማዳን መሆኑ ሊታወስ ይገባል። ሁለት ዓመት ቆይቶ ቆሬሾች ከሌሎች ነገዶች ጋር በመተባበር እጅግ ከፍ ያለ የማጥቃት ተግባር በሙሐመድና በእስላሞቹ ላይ ፈጸሙ። 24 ሺህ ወታደሮች ይዘው በመዝመት መዲናን ራሷን ከበቧት። ነገር ግን አንድ ወር ሙሉ ታግለው የተከላካዮችን ኃይል ለመጣት ስላቃታቸው የመካ ወራሪዎች ተዳከሙ። የወረራቸው እቅድ በአጭሩ ተቀጨ። ድንኳናቸው በወጀብና በአውሎ ንፋስ ስለተገነጣጠለባቸው የተበሳጨው የመካ ጦር አዛዥ አቡ ሱፊያን ወታደሮቹ ወደኋላ ኋላ እንዲመለሱ አዘዘ። በዚህም ጊዜ የሁዴቢያ የሰላም ውል ተመሰረተና ሙሐመድ ወደ መካ ሃይማኖታዊ ጉዞ አደረገ። እስልምና ምንም ችግር በሌለበት ሰላም ሊጠናከርና ተከታዮቹን ሊያበዛ ቻለ። ከጥቂት ዓመታት በኋላ የቆየው ጠብ ስለተቀሰቀሰ ሙሐመድና የመካ ሰዎች እንደገና ለጦርነት መሰለፍ ግድ ሆነባቸው። ነባቸው ነገር ግን በዚህ ጊዜ እስላሞቹ በጣም ደርጅተው ነበር። ሙሐመድ ወደ መካ ሲዘምት የመካ ሰዎች ያለምንም ተቃውሞ እጃቸውን ስለሰጡ ሙሐመድ ደም መፋሰስ የሌለበት ድል በመቀዳጀት ወደ መካ ገባ። ይህም የመጨረሻው የእስልምና ከፍተኛ ድል ነበር። በዚህም ጊዜ የተቀደሰው ቤተ ካዕባ ከጣዖታት ምስሎች ነፃ ሆኖ ብዙ አምላኮችን ማመን ተደምስሶ መላው አረቢያ በአንድ አምላክ አምልኮ ተዋሃደች። ከሙሐመድ ሽሽት በኋላ በአስረኛው ዓመት የእስልምና ሃይማኖት በትክክል ተመስርቶ ማንኛውም የጣዖት አምልኮ ርዝራዥ ተደመሰሰ። መሐመድ የሃይማኖታዊ ተጓዥ ልብስ ለብሶ የመጨረሻውንና የመሰናበቻውን ጉዞ ወደ መካ አደረገ። በመካ ባለው ቤተ መቅደስም ጸሎት አደረሰ። በመካ የሚደረገውን ሃይማኖታዊ ሥነ ሥርዓት ካከናወነ በኋላ ወደ ሚናና ወደ አረፋት በሰልፍ ተጓዘ። በዚያም ከቁርአን ቃላት በማንበብና በመጸለይ የጸሎቱን ሥነ ሥርዓት ፈጸመ። በዛሬው ቀን ሃይማኖትህን ከፍጹምነት አድርሻለሁ ለአንተ ያለኝን ታዛዥነትም ፈጽም ያለሁ ሃይማኖትህ እስላም እንዲሆንም መርጫ መርጫለሁ ሞሐመድ የነቢይነት መልእክቱን በማያጠራጠር ሁኔታ ከግቡ ማድረሱን አይቶ እጅግ ይጠሉ ስለነበሩት ጠላቶች ሁሉ ልባዊ የሆነ ፍጹም ይቅርታ አድርጎ ከማንኛውም በኩል እውነተኛ ፍቅርንና መከበርን አግኝቶ ሞሐመድ በወጣቷ ሚስቱ በአይሻ ክንዶች ላይ አረፈ። ጌታ ሆይ፣ ዘላለማዊነት በገነት የተባረከ አብሮነት መኖር በሰማይ እያለ በጸሎት ሲያንሾካሾክ፣ የመጨረሻዎቹ ሐሳቦቹ የመጨረሻዎቹ ቃሎቹ ሰማያውያን ነገሮች ነበሩ። የታላቁ የአረቢያ ነቢይ ሕይወት በዚህ ሁኔታ እጅግ ታማኞቹ በሆኑትና ከሚወዱት ተከታዮቹ ተለየ። ሙሐመድ ካመጣቸው ለውጦች ከፍተኛው የጣዖት አምልኮን መደምሰስ ሲሆን ከሌሎቹ የድካሙ ጠቃሚ ፍሬዎች መካከል አንድ ሰው የፈለገውን ያህል ብዙ ሚስት የማግባት ልማድ በቁጥር በጣም ቀንሶ ወስኖታል። አመንዝራነትን፣ አራጣ ማበደርን፣ ቁማርን፣ የሚያሰክር መጠጥ መጠጣትን ከልክሏል። እጅግ የመግደልን ልማድ ጨርሶ አስወግዷል። ባርነትን ለማስቀረት ሞክሯል። ሰዎች ሁሉ በዘር በትውልድ ሳይለዩ ሁሉም በእግዚአብሔር ፊት እኩሎች እርስ በእርሳቸው ወንድማማች መሆናቸውን አውጀዋል። የእስላም ቅዱስ መጽሐፍ ቁርአን ከ1300 ዓመታት በላይ ጥንታዊ ውበቱና ከፍተኛ ስሜቱ ሳይበላሽ የቆየ ሲሆን ወደ ብዙ ልዩ ልዩ ቋንቋዎች ተተርጉሟል። አበቃው።